እግዚአብሔር አምላክ አውደ አመታችን ይቀበልልን። የቅዱስ አንጦንዮስ ረዴቱ በረከቱ በሁላችም ላይ ይውረድልን። ስዕለቶቻችንን ይቀበልልን እንበል። አቡነ ዘበሰማያት። በሰማያት የምትኖር አባታችን ሆይ መንግስት መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንጀራችንን ዛሬ ስጠን፣ ያን የበደሉንን ይቅር እንደምንል

አብና ቅዱስ ምስጋና ይሁን። ቅድስት ድንግል ማርያም፣ ብፁዕ አባታችን አቡነ ሉቃስ ፍቅሬ የምድብር ሀገረ ስብከት ጳጳስ፣ ብፁዕ አቡነ ልሳነ ክርስቶስ የባህርዳር ደሴ ሀገረ ስብከት ጳጳስ፣ ክቡራን ካህናት፣ ከተለያየ ቦታ የመጣችሁ ሁላችሁም ደናገር ያሬዳውያን መሪጌቶች ከተለያየ ቦታ ለዚህ በዓል ለ2017 የቅዱስ አንጦንዮስ ዓመታዊ ክብረ በዓል ንግስ ለማክበር ወደ እምድብር ሀገረ ስብከት የመጣችሁ ሁላችሁም እንኳን ለ2017 የአማላጃችን የታምረኛው የቅዱስ አንጦንዮ ዋዜ ዓመታዊ ክብረ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እንኳን ደህና መጣችሁ! ብሔር አምላክ በቅዱስ አንጦንዮስ አማራጅነት ያቀረብነውን ጸሎታችን፣ ልመናችን፣ ስለታችን ሁሉ ተቀብሎ ለእያንዳንዳችን መልካሙ የልባችን መሻት ይፈጽምልን። ዝማሪያችን ውዳሴያችን ሁሉ በፊቱ ይቅረብልን። የመጀመሪያው ክፍለ ጊዜ ስርዓት በዚህ ላይ ደርሰናል። ከዚህ በኋላ የሚኖሩን መርሃ ግብሮች እንደሚከተሉ ቀርባለሁ። ከዚህ እንደወጣን የዚሁ የቅዱስ አንጦንዮስ ፍሬ የሆነች ወጣት ዘማሪት ወንጌላዊት አቶዋን ስ የመጀመሪያ ቁጥር አንድ መዝሙር በፍቅርህ መረብ የሚሰኝ በብዙ ልፋት ብዙ የቤተ ክርስቲያን አባቶች አግዘዋት የቁምስናው ወጣቶች እንደዚሁም ደግሞ ቆሞስ ሁሉንም ተባብረውበት ሀገረ ስብከቱም ፍቃድ ያዘጋጀችው የመዝሙር አልበም ስላለ ይህ መዝሙር ለእኛንዳንዳችን ለጸሎት የሚጋብዘን ላስተንትኖ የሚሆን መዝሙር ስላዘጋጀችልን ይህን ዝማሬ ከዚህ እንደወጣን የምርቃት ስነ ስርዓት እንፈጽማለን። ከዛ በኋላ የእሷን የምርቃት ስነ ስርዓት ካለቀ በኋላ 30 ደቂቃ የሚፈጅ ነው። ከሰላሳ ደቂቃ በኋላ ሁላችሁ እዛው በተቀመጥንበት ቁምስናው ያዘጋጀው ጸበል ጻዴቅ አብረን እንቋደሳለን። ከዛ በኋላ ደግሞ ከበላን በኋላ አንድ ሰዓት ተኩል ላይ ዝናብ ካዘነበ በጠዋፍና በመቁጠሪያ ጸሎት፣ በተለያዩ ሀሳብ ጸሎቶች ውደት እያደረገን ለሀገራችን፣ ለሕመምተኞች፣ ለቤተ ክርስቲያናችን፣ ለቤተሰብ፣ ለህዝበ ክርስቲያን፣ ለጥሪ፣ ለሁላችንም፣ ለዓለማችን ሰላም አብረን በጋራ ውደት እያደረገን ጠዋፍ አብርተን ጸሎት እናደርጋለን። ጸሎቱም ይጀምረው በአውደ ምህረቱ። በመጀመሪያ ብፁዕ አቡነ ሉቃስ የመክፈቻ ጸሎት አለናል። መስቀል ይመናል። ከመስቀል በኋላ ካህናት አባቶች፣ ደናገል እህቶች ይከተላሉ። ከዛ በኋላ ደግሞ መዘምራን ይከተላል። ከዛ ደግሞ ህዝበ ክርስቲያን ሁላችንም ቁምስናው ያዘጋጀው ጠዋፍ ስላለ ጧፍ ገንዘብ ያለው አስተዋጽኦ በማድረግ የሌለው ግን ቁምስናው አያስገድድም። ግን ሁሉም ጠዋፍ ይዞ ይህን ጸሎት ማድረግ እንዳለበት የቁምስናው እዚህ የበዓል አዘጋጅ ኮሚቴዎች ያሳስባሉ። የዛሬ ፕሮግራማችን ከዛ ከውደት ከተመለስን በኋላ ደግሞ ቅዱስ ቁርባን ስግደት ፕሮግራም ይኖረናል የቅዱስ ቁርባን ስግደት ፕሮግራም እያደረግን በብፁዕ አቡነ ልሳነ ክርስቶስ የቀኑ አስተምህሮ ይደረግልናል። ከዛ በኋላ ደግሞ ከአስተምህሮ በኋላ የቅዱስ ቁርባን ቡራኬ እንቀበላለን ማለት ነው። የዛሬ ፕሮግራማችን በዚህ አጠናቀን፣ ነገ ደግሞ የማህሌት የሚሆነው 11 ሰዓት እንደዚህ የመጀመሪያው ቅዳሴ አንድ ሰዓት፣ ሁለተኛው ቅዳሴ በስመ አብ ብለን የምንጀምረው አራት ሰዓት፣ ለቅዳሴ ዝግጅት የምናደርገው ግን ከሶስት ሰዓት ተኩል ጀምሮ ነው። እግዚአብሔር አምላክ የተባረከ የተቀደሰ በዓል ያደርግልን እንኳን በድጋሜ ለቅዱስ አንጦንዮስ ዓመታዊ ክብረ በዓል ለዋዜማው አደረሳችሁ፣ እንኳን አደረሰን። መልካም በዓል።